በአፋቸው ሞልተው ማለት ነው። ሱብሃን አላህ። አላህ ግን ይህንን መገለጫ ለማን አስቀመጠ? እነዛ ከሃዲያኖች አላህ መልእክተኞችን ሲልክባቸው መልእክተኞች መጥተው እናንተ የምታደርጉት ትክክል አይደለም ብለው ሲናገሯቸው ምን ይሉ ነበረ? እንደናንተው አይነት ሰው እኮ ነው። የሰው ምን ተሰሙታላችሁ? ከናንተ በልጦ ለመገኘት ነው፣ በእናንተ ለመታወቅ ነው። ዛሬ እንደሚባለው ማለት ነው ሰውየው የሚናገረውን በቁርአንና በሀዲት በመረጃ ከመዘን ከመመዘን ይልቅ ያንን ስል ደግሞ የተናገረው ሁሉ ተከተሏል መረጃ አለ። ከቁርአንና ከሐዲስ ከመመዘን ይልቅ ገና አይሰሙት። አይ የሚተቸው እኮ ታዋቂነት ፈልጎ ነው ይላል። ለምን ከተባለ አብዛኛው በታዋቂነት የጦዘ ስለሆነና በሚዲያ ለማኝ ስለሆነ ሄዱን ነማ ሚዲያ ከነራቲ ፎሎ በርባዱ ፊ ከአታ መቃ ቀራሲ ሱቲን መቃ በርሲ ሱቲን ከአታ ገምት ተይጅሩ አኩሞ ኢሳኒ ከአታ ተፈካ ታንም ተኩጋ ረቢ ሱዳ ዳጅ ዲና መጎርሲ ጀቹ ዩሪዱ አን ይተፈደል አለይኩም

አላህና መልእክተኛውን የታዘዘ በእርግጥም ተመርቷል። ሁለቱን ያመፀ ግን ሲል ነቢያችን ሰለላሁ ዓለይሂ ወሰለም አንተ መጥፎ መካሪን አሉት። እዛው ሰው መካከል ዛሬ አንዱ ብድግ ብሎ እናንተ እናንተ እናንተ ይላል። ላለመቀበል ፈልጎ እንጂ ስሜቱን ጋልቦ እንጂ የሚወዳቸውና ለማምለክ የደረሳቸውን ሰዎች እንደተሳሳቱ ተሳሳቱ ጣ ላይ እየተጣሩ እንደሆነ ባጢል ላይ እየተጣሩ እንደሆነ ስትናገር ያ አሞት ግን የሸሪአው መነካት አላመመውም። ሄዱ ከነመገዲሱሱ አራን